ደህና አስተላይ እንደምናላችሁ ይህ በድሪምላንድ ትሬዲንግ የካርጎ አገልግሎት ድርጅት ለደንበኞቹ የሚላክ ቪዲዮ ነው። ቪዲዮን በእርጋታ ተመልከቱት በዋትሳፕ ያለንበትን ቦታ ለሰዎች እንዴት መላክ እንደምንችል የሚያሳይ ነው። ይሄ ለምሳሌ እኔ እርስዎ ቤት ካርጎ ለማድረግ እንዲመጣ ሲፈልጉ መጀመሪያ ያው ስልኬን ሴቭ ያደረጉታል ዋትሳፕ ላይ። ከዛ በኋላ እዚች ጋር ከላይ ኢንተርኔት የምንከፍትበት ጋር ከላይ እዚ ጋር የዋይፋይ ያመለክታል መጀመሪያ ላይ። ሁለተኛው ደግሞ የሎኬሽን የምትላለች እቺ ሎኬሽን የምትለዋ እናበራታለን፣ ዋይፋይ ም እናበራለን። ሁለቱ አንድ ላይ ከበራ በኋላ እነዚህ ሁለቱም ዋይፋይ ም ሁለተኛ ያለችው ሎኬሽን የምትለውም ከበራች በኋላ ቀጥታ የምንሄደው ወደ ዋትሳፕ ላይ ይሆናል። ማለት እነሱ እንደበሩም እዛ ዋትሳፕ ላይ ሄደን ዋትሳፕ ላይ ከደረስን በኋላ ልክ መጨረሻ ላይ ማነጋገር የምንፈልገውን ሰው ለምሳሌ ለእኔ ለዚህኛው ሰው መላክ ብፈልግ ወደ እኔ አሁን ሊልኩ ሲፈልጉ አሁን እዚህ ጋር ከላይ ቁጥር አለ። ያው የእኔን ስልክ ሴፍ ካረጋችሁት ደግሞ የእኔ ስም ይመጣል። ከስሜ አጠገብ የስልክ ምልክቱ አለች። ከስልክ ምልክቱ ደግሞ አጠገብ እቺ ፎቶ ለመላክ የምንልካት ነገር አለች፣ አታችመንት። እሷን እንነካታለን። እሷን ስነካት እነዚህ ስድስት ክብ ክብ ነገሮች ይመጣሉ። ከእነሱ ውስጥ ከታች ያለው ኦዲዮ ሎኬሽን የሚላለ፣ መሀል ያለችን ሎኬሽን የምትለዋን እቺን እንነካታለን። ከዛ ሎኬሽን የምለውን ስነካ ይሄ ቪዲዮ ይመጣል። ይሄ ካርታ ነገሩ ማለት ነው። እናች ትንሽ ትንሽ ተሽከርክራ እስከምጨርስ ጠብቀን ልክ ከተሽከርክር እስጨርስ የመጀመሪያው ጽሁፍ ላይ ሴንድ ከረንት ሎኬሽን የሚላለ የመጀመሪያው ማለት ነው። ስለዚህ የመጀመሪያውን ሴንድ ከረንት ሎኬሽን የምትለዋል ራሱን ጽሁፉን እንነከዋለን። ጽሁፉን ስንነከ ወደዛ ወደምንፈልገው ሰው ይሄዳል ማለት ነው ሜሴጁ ከዛ በቃ ይህንን ከላክም በኋላ እናንተ የላካችሁልኝ ማለት እኔ ጋር ደረሰ ማለት ነው። እናንተ ጋር ያለምንም መንገላታት፣ ያለምንም ስልክ መደዋል ቀጥታ ቤታችሁ በረደ ድረስ መምጣት እችላለሁኝ። ስለዚህ ደጋግማችሁ ይህንን ቪዲዮ እያያችሁት ያላችሁበትን ቦታ ለእኔ መላክ ትችላላችሁ። እኔም በፍጥነት መጥቼ የካርጎ እቃዎችን ለማንሳት እችላለሁኝ ማለት ነው። ቪዲዮን ስለተከታተላችሁኝ አመሰግናለሁ። ድሪምላንድ የካርጎ አገልግሎት።